እያንዳንዳችን በሚባል መልኩ ራሳችን ውስጥ ከአንድ በላይ ሰው ያለ እስኪ መስልን ድረስ በጣም እንደነግጣለሁ። የምወደውን ለማድረግ እፈልጋለሁ፣ ግን አላደርገውም። በውስጤ ያለው ኃጢአት ደግሞ ያንን ማድረግ እንዳልችል ያስደረገኛል እያለ ቅዱስ ጳውሎስ በጣም በተደጋጋሚ ይናገራል። አንድ ሰው ለዛ ነው ራሱን ኃጢአተኛ ነኝ ብሎ ለመለየትና ለማወቅ ሲሞክር ራሱን ለመፈለግ መንገድ ሲሞክር የትኛውን ማንነቱን ነው ለማግኘትና ለመፈለግ እየወጣ ያለው ብለን እንጠይቃለን። ማንነትን ነው ለማግኘት የሚወጣው ወይስ ማንነቶቹን እያንዳንዳችን አሳድፈነውና ቆሽሸ ነው። ካልሆነ በቀር የእግዚአብሔርን መልክ ወይንም ደግሞ የአምላካችን የልዑል እግዚአብሔርን አርአያ ገንዘብ አድርገን የተፈጠርን ሰዎች ነን። በንጽህና በቅድስና ያለን አምላካችን ቅዱስ እግዚአብሔር ብዙ ከሆኑት ማንነቶቻችንና ግራ መጋባቶቻችን በኃጢአት ከገጠመንም የማንነት ስብራታችን ነጻ አድርጎ እውነት እርሱ ፈጥሮ ያከበረውንና እርሱንም መስሎ ልንኖር የምንችልበትንም አይነት ሕይወት መላበስ የምንችለውን መንገድ እንዲያቀናልን መንገዱንም እንዲመራን የእርሱ ቅዱስ ፈቃድ ይሆንልን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች እንደምን ቆያችሁ? አሜን። በቸርነት የጠበቀን አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። የባለፈው ሳምንት ትምህርታችን ላይ ራስን ስለመፈለግ ራስን ስለማወቅም ጭምር ነበረ ስንማር የነበረው። በዛ ትምህርታችን መጨረሻ ላይ ራሳችንን ፈልገን ማግኘት የምንችለው በስራው ከሚታወቀው በስራዎቹም ደግሞ ተፈልጎ በሚገኘው በእግዚአብሔር ነው። የእግዚአብሔር ከስራዎቹ መካከል አንዱኛ ስለሆንን አምላካችንን ለማወቅ በምንጓዘው ጉዞ ውስጥ ራሳችንንም እንደምናገኝ ተናግረን ነበር እና ግን በመጨረሻ የዘጋ ነው የትኛው ራሳችንን ነው ፈልገን የምናገኘው ብለን ነበር እና ዛሬ በሚኖረንም ቆይታ በተወሰነ መልኩ ይህንን ነው ለማየት የምንሞክረው። አምላካችን እንዲያስተምረን ቅዱስ ፈቃዱ ይሁንልን። ለዛሬው ትምህርታችን የመነሻ የመጽሐፍ ቅዱስ ክፍለ ምንባብ የምናደርገው የሐዋርያው ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 7 ከቆጥር 14 ጀምሮ ያለው ክፍለ ምንባብ ነው። ቃሉም እንዲህ ይላል፣ ሕግ መንፈሳዊ እንደሆነ እናውቃለንና እኔ ግን ከኃጢአት በታች ልሆን የተሸጥኩ የስጋ ነኝ። የማደርገውን አላውቅምና የምጠላውን ያን አደርጋለሁና፣ ዳሩ ግን የምወደውን እርሱን አላደርገው። የማልወደውን ግን የማደርግ ከሆንኩ ሕግ መልካም እንደሆነ መሰክራለሁ። እንደዚህ ከሆነ ያን የማድርገውን አሁን እኔ አይደለሁም በእኔ የሚያድር ኃጢአት ነው እንጂ። በእኔ ማለት በስጋዬ በጎ ነገር እንዳይኖር አውቃለሁና፣ ፈቃድ አለኝና መልካሙን ግን ማድረግ የለኝም የማልወደውን ክፉን ነገር አድርጋለሁና ዳሩ ግን የምወደውን በጎን ነገር አላደርገውም። የማልወደውን የማደርግ ከሆንኩ ግን ያን የማደርገውን አሁን እኔ አይደለውም በእኔ የሚኖር ኃጢአት ነው እንጂ። እንግዲያስ መልካሙን አደርግ ዘንድ ስወድ በእኔ ክፉ እንዲያድርብኝ ህግን አገኛለሁ። በውስጥ ሰውነቴ በእግዚአብሔር ህግ ደስ ይለኛልና። ነገር ግን በብልቶቼ ከአእምሮዬ ሕግ ጋር የሚዋጋውንና በብልቶቼ ባለ በኃጢአት ሕግ የሚማርከኝን ሌላ ሕግ አያለው። እኔ ምንኛ ጎስቋላ ሰው ነኝ! ለዚህ ሞት የተሰጠ ሰውነት ማን ያድነኛል? በኢየሱስ ክርስቶስ በጌታችን ለእግዚአብሔር ምስጋና ይሁን። እንግዲያስ እኔ በአእምሮዬ ለእግዚአብሔር ሕግ በስጋዬ ግን ለኃጢአት ሕግ እገዛለሁና ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ይሄ በብዙዎች ዘንድ የሚታወቀው የሐዋርያዊ ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ ሰባት ያነበብነው ክፍለ ምንባብ ቅዱስ ጳውሎስ በራሱ ውስጥ እየነገረንና እያስተማረን ያለው ስጋና ነፍስ ወይንም ደግሞ ሰውነትና በሰውነት ውስጥ ያለች ኃጢአት ምን ያክል የሚኖራቸውን እሰጥ አገባ ወይም ደግሞ ምን ያክል የሚኖራቸውን የፈቃድ ትግል ነው። የምወደውን ለማድረግ እፈልጋለሁ፣ ግን አላደርገውም። በውስጤ ያለው ኃጢአት ደግሞ ያንን ማድረግ እንዳልችል ያስደርገኛል እያለ ቅዱስ ጳውሎስ በጣም በተደጋጋሚ ይናገራል። አምርሮም ደግሞ ከእግዚአብሔር ቸርነትና ምሕረት ካልሆነ በቀር ሊያላቅቅ የሚችል ከዚህ አይነት ደዌ ስለሌለ ከዚህ ከጎሰቆለ ሰውነትስ ማን ይታደገኛል እያለ ደግሞ ይናገራል። በአንድም ይሁን በሌላ ጊዜ ላይ እያንዳንዳችን በሚባል መልኩ ራሳችን ውስጥ ከአንድ በላይ ሰው ያለ እስኪ መስለን ድረስ በጣም እንደነግጣለን። በእርግጥ ይሄ በስነ ልቦናው ባለ የህመም መጠሪያ ስያሜው ባይፖላሪዝም የሚባለው ከአንድ በላይ ብዙ ማንነት ሊኖረው ወይም ካንድ በላይ ወይም ከሁለት በላይ ብዙ ማንነት ያለው ሰው ማለት ነው። እና አንዳንዶቻችን ውስጣችን እንደዛ ያለ ያክል እስኪ መስለን ድረስ በጣም ግራ እንጋባለን። እያደረግን ያለነው እና በውስጣችን አስበን ለማድረግ የምናቅደው ነገር በጣም የተለያየ ነው። መናገር የምንፈልገውና እየተናገር ነው ያለነው ነገር መስራት የፈለግነው እና የምንሰራው ነገር በጣም ይለያያል እና አንድ ሰው ለዛ ነው ራሱን ኃጢአተኛ ነኝ ብሎ ለመለየትና ለማወቅ ሲሞክር ራሱን ለመፈለግ መንገድ ሲሞክር የትኛውን ማንነቱን ነው ለማግኘትና ለመፈለግ እየወጣ ያለው ብለን እንጠይቃለን። ማንነትን ነው ለማግኘት የሚወጣው ወይስ ማንነቶቹን? ሁላችንም በውስጣችን በባለፈው ሳምንት ትምህርታችን ላይ እንዳለው እኛን እኛ ነን ብለን እንድንሰኝና ነንም ብለን እንድናደርግ የሚያስደርጉንን ነገሮች ያዋጡት በጣም ብዙ ነገሮች ናቸው በዕድሜ እኛ አብረውን ካደጉት ነገሮችን ባለፈ ማለት ነው። ከዛ ውጪ ግን አንድ ሰው ስለራሱ በተለይ ክርስቲያን ሲሆን ሊኖረው የሚገባው የመጀመሪያው ግንዛቤ ምንድን ነው? በእግዚአብሔር አራያና አምሳል መፈጠሩን ነው። አንድ አባት ሲናገሩ ወይም አንድ ሊቅ ሲናገር እንዲህ ይላል፣ ሰው በምትመለከትበት ጊዜ ላይ ግራ አትጋባ፣ በእግዚአብሔር አምሳል የተፈጠረ መሆኑን እና ስለሚሰራው ኃጢአት፣ ደግሞ የምታየው ማንነቱን አይተ ስለሰውየው በጣም ግራ አትጋባ ይላል። ይሄን የሚለው ግራ ሳያጋባ ቀርቶ አይደለም፣ ነገር ግን ይሄ አባት ሲናገር በመጨረሻ የሰራውና ሲሰራው ያየው ኃጢአት ስለ ሰውየው ሊኖረው የሚችልህን መረዳትና እውቀት ድምዳሜ ላይ እንዳትደርስ ሊያደርግህ እሰጋለሁ ብሎ ይናገራል። እያንዳንዳችን አሳድፈነውና ቆሸሸነው ካልሆነ በቀር የእግዚአብሔርን መልክ ወይንም ደግሞ የአምላካችን የልዑል እግዚአብሔርን አርአያ ገንዘብ አድርገን የተፈጠርን ሰዎች ነን። በንጽሕና በቅድስና ያለን ባለፉት ጊዜያትም ስንማር የምታስታውሱ ከሆነ ለቅድስና የሚደረግ ጉዞ ማለት ትላንትና ኃጢአትን ከማወቃችን በፊት የነበረንን ማንነት ወደኋላ ሪትሬስ ማድረግ ለመመለስ የምናደርገው ጥረትም ነው ተብሎ ይጠቀሳልና፣ ይህ አባት ሊያስተላልፈው የፈለገው መልእክት ምንድን ነው? ሰው በኃጢአት ታሞ ስለሚያደርገውና ኃጢአት በሽታ ነውና ደርሶበት ስለሚያደርገው ማንኛውም አይነት ነገሮች እንደ በሽታነትና እንደ ኃጢአተኛነት መታመሙን ለመረዳት ሞክር እንጂ እንዲህ አይነት ማንነት ቢኖረው ነው ብለህ በአራያ ሥላሴ የተፈጠረውን ማንነቱን እንድትሸረሽረው ምክንያት አይሆን ይላል። ይሄ በእርግጥ ግን በሰው ሳይሆን በሩቅ ከኛ ውጭ ባለ ሳይሆን እኛው ራሳችን በራሳችንም ጭምር እናደርገዋለን። የኃጢአታችን ክምችትና የኃጢአታችን የምናውቀው መረዳት ስለኛ ያለንን የመጨረሻ የእውቀታችን መደምደሚያና ፈልገን የምናገኝ ነው ማንነታችንም ጭምር ነው ብለን ደምድመን አንናገር። ግን አብዛኞቻችን በሚያሳዝን መልኩ ስለ ኃጢአታችን ያለን እውቀት እየጨመረ ወይም ደግሞ በደላችንን ይበልጥ እየተረዳ ነው ስንመጣ፣ የቀረነውን ወይም ደግሞ ለእግዚአብሔር ላንቀርብ ሊያደርገን የሚችለውን ነገር አውቀን ወደ እግዚአብሔር ከመጓዝ ይልቅ የምናደርገው ነገር ምንድን ነው? ያ ነገር ስለኛ ማንነታችን ሆኖ እንዲገለጽ እና ማንነታችን ነው ጭምር ብለን ደምድመን እንድናስቀምጥም በር የሚከፍትልንም ይሆናል እና ይህ አባት መጀመሪያ የሚያስተምረንም ትምህርት ይሄንን ነው። ለዛ ነው እነዚህ በኃጢአት የተሰበሩ ብዙ ማንነቶቻችን ውስጥ ያለ እግዚአብሔር አምላካችን መጀመሪያ ያዘጋጀው እና መጀመሪያውኑ እኛም ከአምላካችን ጋር ተስማምተን ልንኖር የሚያስችለን ንጹሕ የሆነ ማንነት አለ። ስለ ኃጢአት ማወቃችንም ራሱ አንደኛው በሽታውን መረዳታችን ነው። ከበሽታው መረዳት በኋላ የሚመጣው ልክ እንደ አንድ የበሽታ የሕክምና ሂደቶች ብንመለከተው፣ በሽታውን ካወቀ ሰው በኋላ የበሽታውን ሕክምና ሊያገኝበት ወደሚችልበት ተቋምና ወደ ሐኪም እንደሚሄደው ሁሉ አንድ ሰው ኃጢአተኛ ነኝ ብሎ ራሱን ካወቀ በኋላ ስለ ኃጢአተኛነቱ ፈውስ፣ ድህነት ሊያገኝበት ወደሚችለው ወደ ቤተክርስቲያንና ወደ ነፍስ አባት ሲሄድ ያ ተሰብሮ ግራ እያጋባው ያለውን ብዙ የመሰለውን ማንነት በመቅረፍና በማውጣት አንድ ራሱ ምን አይነት ሰው መሆን እንደቻለና እንደሚችልም ጭምር መረዳትና ማወቅ ይችላል። ለዛ ነው ራስን በመፈለግ ሂደት ውስጥ ብዙ እኛ ውስጥ ሆነው እኛን ግን ያልሆኑ ብዙ በእኛ መካከል ውስጥ ተገኝተው ነገር ግን ስለ እኛነታችን በፍጹም ሊያንጸባርቁ የማይችሉ የኃጢአት ሃሳቦችም ንግግሮችም ድርጊቶችም ጭማቂዎች ናቸው። አሁን ስለ እኛ ስለ ራሳችን ግንዛቤ እናገኝ ብለን ብንፈልግ መጀመሪያ የምናገኛቸው እነሱን ግን፣ የኃጢአት የተሰበርነውን ማንነትና ራሳችንን ልክ በመስታወት ፊት ለፊት ሆነን ተያይተን ለማየትና ራሳችንንም እንዳናውቅ ሊያደርገን የሚችለውን ነገር መቅረፍ የቻለን ጊዜን የእውነት እናያለን። ለራሳችን ምሳሌ እንውሰደው። ንጹሕ ያልተሰበረ መስታወትና በጣም የተሰነጣጠቀ መስታወት ላይ አንድ ሰው ፊት ለፊት ቢቆም ሁለቱም ላይ የሚያየው ራሱን ነው። ልዩነቱ ግን ምንድን ነው? ንጹሕ የሆነው መስታወት ላይ የሚያየው ራሱ ራሱን እንደ ራሱ፣ የተሰባበረው መስታወት ላይ ግን ሲያይ እሱ ራሱ ቢሆንም በጣም ብዙ ሆኖ ነው የሚያየው። በአንዱ የመስታወት ስባሪ ላይ ሌላ ነገር፣ በሌላኛው የመስታወት ስባሪ ላይ ሌላ ነገር ያህል ያ ማለት ምን ለማለት ተፈልጎ ነው? የእውነት ራሳችንን አሁን ያለ ንስሐ እንመልከተው ካልን በጣም ብዙ ማንነቶች ጭምር ያሉን እስኪ መስለን ጭምር በጣም እንጨነቃለን። ያ ያመጣው ቅዱስ ጳውሎስ አሁን ስናነበው እንደተረዳነው ከሆነ ከኃጢአት የመጣ ነው። ከበደል የመጣ ነው። ከክፋት የመጣ ነው። ልክ ያንን የተሰበረ መስታወቱን መልሰን ልንጠግነው ባንችልም እሱን ግን አስወግደን ንጹህ የሆነ መስታወት ግን ብናስቀምጥ ስለ ራሳችን የተሰበሩ ማንነቶቻችንና ወይንም ደግሞ መረዳቶቻችንን በኃጢአት የመጣብንን አርቀን ንጹሕ የሆነውን ነገር ለመረዳት ራሳችንን እንደ ታማሚነታችን አውቀን ሕክምናውን አግኝተን ቤተክርስቲያን ሄደን ንስሐ ገብተን ከነፍሳችን ጋር በደንብ ካለው ከአምላካችን ከልዑል እግዚአብሔር ጋር በአንድነት ኅብረት መቆም ስንችል ራሳችንን በእውነት ማየት እንችላለን። በነገራችን ላይ እንዲህ አይነት በንስሐ የሚቀሩ ወይንም ደግሞ በንስሐ ታጥበው ራስን ወደ ማወቅ እና እውነተኛው ማንነትን ወደ ማወቅ የምንሄዳቸውን ጉዞዎች ግን ሁሉም የነፍስ አባት ሊያደርገው አይችልም። ይሄ በጣም ማወቅ አለብን። ምክንያቱም አንዳንዴ እንደ ታማሚነት ወይንም ደግሞ እንደ የጤና ሁከትነት ኃጢአትም ነው ብሎ የማይቆጥሩትም ወይንም ደግሞ ይህ መረዳት የሌላቸው ሰዎች እጅ ላይ ከተወደቀ ተስፋ ወደ መቁረጥ ባለፈው ሳምንት ላይ እንደተማርነው የንስሐን አቅምና የንስሐንም ጭምር ትምህርት ባልተገባ መንገድ ተስፋ ወደ ማስቆረጥና በቃ እንዲሁ ነው ችለሆኑር ወደሚል አይነት ማንነት ሊስብና ሊወስድም ይችላል። ስለዚህ ምክርንም ሀሳብንም አስተያየትንም የምንወስድባቸውን በእንደዚህ አይነት ቦታዎች ላይ በጣም መጠንቀቅ አለብን። ከነፍስ አባቶቻችን ችግሩን መደበቅ አለብን ለማለት ሳይሆን፣ ነገር ግን ችግሩን በግልጽ ተናግረን ከሚሰጠን መፍትሄ ባለፈ ግን በዛው በንስሐ አባቶቻችን አማካኝነት ልናደርጋቸው፣ ልናነባቸው፣ ልንሳተፍባቸው የምንችላቸው ሌሎች ነገሮች ግን ካሉ መርተን ወደዛ መሄድም ጥሩ ነው ማለት ነው። ስለዚህ አንድ ሰው ራሱን ኃጢአተኛ ነኝ ብሎ ማወቅ ከቻለ በኋላ ፈልጎ ኃጢአተኛነቱን አግኝቶ በዛው ልክ ደግሞ ጤናውን ለማግኘት በሚያደርገው ራሱን ወደ መፈለግ በሚያደርገው ጉዞ ላይ የሚፈልገው ማንን ነው ከተባለ መጀመሪያ ላይ እግዚአብሔር አምላክ እንዳርያው እንዳምሳሉ የፈጠረውን ኃጢአት ያላቆሸሸውን ያላሳደፈውን ማንነቱን ነው ማለት ነው። ለዛ ነው ቅዱስ ኤፍሬም ሶሪያዊ ምን ይላል፣ ወደ ራስ ጥልቅ ግባ ይላል በልቡናህ ውስጥም ተመላለስ የዛን ጊዜ እዛ ውስጥ እግዚአብሔርን ታገኘዋለህ ይላል። እንደዛ ማለት በነገራችን ላይ በጣም ጥንቃቄ ያስፈልጋል። አንዳንድ ሰው በተለይ በዚህ በዘመናዊው እና አሁን ባለንበት በዚህ ወቅት ላይ ያለ እግዚአብሔር እግዚአብሔርን ለመሆን ያለ እግዚአብሔር እንደ እግዚአብሔር ለመሆን ማለት ነው ያለ እግዚአብሔር እግዚአብሔር ሊሰጣቸው የሚችላቸውን ነገሮችንም እናገኛለን የሚል ርእዮቶች፣ አመለካከቶች በጣም እየተንጸባረቁ ነው እና ቅዱስ ኤፍሬም ወደ ራስ ጥልቅ ግባ ሲባል ሳይሰበር ወደነበረው ማንነት ተመለስ፣ በዛም ውስጥ ተመላለስ ማለት ራስን በንጹህ መስታወት ው የዛን ጊዜ እግዚአብሔርን ታገኘዋለ ማለት አንተ በሱ አምሳል ተፈጥረሃልና ስራውን ለመፈለግና በስራው ውስጥ እሱን ለማግኘት በምትጓዝበት እሱን ታገኘዋለ ለማለት ነው እንጂ አሁን ባለው በዘመናዊ ዓለም እንደሚነሳው የክህደት ትምህርት እግዚአብሔርን ልብ ውስጥ ነው እንጂ በስርዓተ አምልኮት ውስጥ ወይንም ደግሞ በውጭ ባሉት በምትጠቀማቸው በማድረግ በሚጠበቅብህ በምስጢራት ሱታፌ ውስጥ አታገኘም ወደሚል ክህደት እንዲወስደን አያስፈልግም። አባ ዱራታ ውስጥ ደግሞ ምን ብሎ ይናገራል? ከዚህ አይነቱ ስርዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ነፃ አውጥቶናል። ኃጢአትን ሰልጥነንባት ማለፍ እንድንችል ኃጢአትን አሸንፈናት መሻገር እንድንችል ጥንካሬውን ሰጥተውናል። ኃይልን በሚሰጠኝ ሁሉን በሚችለው በኢየሱስ ክርስቶስ ሁሉን ማድረግ እችላለሁ ብሎ እንደተናገረ ይልና፣ አባ ዱራታውስ ይጨምርና ምን ይላል? እንዲያውም ያንን የጠላኸውን ብዙ ማንነቶችህን ጥለህ ለማድረግ ራስህን ለማግኘት በምታደርገው ጉዞ ውስጥ እንዳትፈራ ይላል። ሲያጠነክረው እንዲያውም ራስህን ሲኦል ውስጥ ራሱ ክተተው ይላል። ራስን ማግኘት እና ፈልጎ ማውጣት በጣም ከባድ ስለሆነ ነው። ግን እንደዛ ስትሆን ደግሞ እንዳትፈራ፣ ራስህን ሲኦል ውስጥ ብታገኘው እንኳን ከተኸው፣ ሲኦልን የበረበራትን አምላክ እያመለከው እንደሆነ ከክርስቶስ ጋር መሆንን ስታውቅ፣ የሲኦልን ሰንሰለትና ጽኑ የሆነውን አለቶቿን ሰንጥቆ ነፍሳትን ነፃ እንዳወጣ እንደዛ ሁሉ በኃጢአት የቆሸሸውንና ግራ የተጋባውን ማንነትህንም ጭምር አምላክ ወደ አርቆልህ ራሰን ማግኘት ትችላለህ ይላል እና በዛሬው ትምህርታችን ላይ ፈልገን ለማግኘት የምንወጣው ማንነታችን ብዙ ሳይሆን አምላካችን ልውል እግዚአብሔር የሰጠንን ንጽሕናና ቅድስና የተላበሰውንና ያንን በኃጢአት ያቆሸሽነውን ማንነታችንን ፈልገን ለማግኘት እንደሆነ እንዳንረሳ። አንድ ሊቅ ሲናገርም ተደጋሚ በዚህ ሀሳብ ማጠንከሪያ ስለሚሆን ምን ይላል? የሰጠኸኝና የተላበስኩት ስጋዬን አንተ ስትሰጠኝ ንጹሕ ነበረ ግን እኔ በኃጢአት አርክሸው ነው አሁን በስጋዬ ላይ እግዚአብሔርን ለማየት በድርጊቶችም ላይ አንተን ለማወቅ የተቸገርኩት ይላል እና በነፍሳችንም የምናደርገው ቅድስና ለስጋችን በስጋችን እግዚአብሔርን ለመፈለግ የምናደርገው ትግልና ውጣ ወረዶች ውስጥ እውነተኛ አምላካችን የፈጠረውን ማንነታችንን እንዲሆን መጠንቀቅ መቻል አለብን እና ማወቅም ጭምር መቻል አለብን ማለት ነው። ያንም በምናደርገው ጉዞ ውስጥ ነው። መጨረሻ ላይ ቅዱስ ጳውሎስ ተስፋ ለመስጠትም ተስፋም ጭምር እንዳለው ለማሳየት ሲል በሁለተኛ ቆሮንቶስ መልእክቱ ምዕራፍ 13 ላይ ምን ይላል? ምዕራፍ 4 ቁጥር 13 ላይ ምን ይላል? ነገር ግን አመንኩ ስለዚህም ተናገርኩ ተብሎ እንደተጻፈ ያው አንዱ የእምነት መንፈስ ስላለን እኛ ደግሞ እናምናለን፣ ስለዚህም እንናገራለን ጌታ ኢየሱስን ያስነሳው እኛን ደግሞ ከኢየሱስ ጋር እንዲያስነሳን ከእናንተም ጋር እንዲያቀርበን እናውቃለን። በብዙዎች በኩል የተተረፈረፈው ጸጋ ለእግዚአብሔር ክብር ምስጋና ያበዛ ዘንድ ሁሉ ስለ እናንተ ነውና፣ ስለዚህ አንታክትም። ነገር ግን የውጭው ሰውነታችን ቢጠፋ እንኳ የውስጥ ሰውነታችን እለት እለት ይታደሳል ይላል። ስለዚህ የውጭ ሰውነታችንን የምናቆስለው የምናጎሰቁለው ለዛ ነው፣ በመጽሐፍ ቅዱስ ባሉት መርሆች በመነሳት ያሉ በገዳም ያሉ አባቶቻችን እናቶቻችን፣ ራስን በመፈለግ ራስን በለማወቅ በሚያደርጉት ጉዞ ውስጥ ሰውነታቸውን የሚያጎሰቁሉት ሰውነታቸውን በጣም በመከራ ውስጥ እንዲመላለስ የሚያደርጉት ቅዱስ ጳውሎስ እንዳለው የውጭ ሰውነታችን እንኳን ቢጠፋ የውስጡ ሰውነታችን ዕለት ዕለት ይታደሳል የሚለውን መርህ በመከተልም ጭምር ነው ይላሉ ሊቃውንት። ስለዚህ ራስን በመፈለግ እና እውነተኛውን አምላካችንን ጋር የሚመሳሰለውን ማንነታችንን ለማወቅ በጾም፣ በጸሎት፣ በስግደት፣ በምጽዋት፣ በትህርምት፣ በምንችላቸው መንፈሳዊ አገልግሎቶች ውስጥ ራሳችንን አሳትፈን የምናደርገው የስጋ ድካሞቻችንና ዝለቶቻችን በውስጥ ያለውን ማንነታችንን ነፍሳችን እውነት እግዚአብሔርን መምሰልን የምትችልበትን ከፍ ያለ ምስጢርም እንድትሳተፍ ያደርጋታል ማለት ነው። አምላካችን ቅዱስ እግዚአብሔር ብዙ ከሆኑት ማንነቶቻችንና ግራ መጋባቶቻችን በኃጢአት ከገጠመንም የማንነት ስብራታችን ነጻ አድርጎ እውነት እርሱ ፈጥሮ ያከበረውን እና እርሱንም መስሎ ልንኖር የምንችልበትንም አይነት ሕይወት መላበስ የምንችለውን መንገድ እንዲያቀናልን መንገዱንም እንዲመራን የእርሱ ቅዱስ ፈቃድ ይሁንልን። ከምንም በላይ የሰማነውን ለመኖር አምላካችን ቅዱስ እግዚአብሔር ይርዳን። ወስብሃት ለእግዚአብሔር።